ያልሞተስ አምላክ አለ አብ ሞታል ስለዚህ አንድ የሞተ አለ አንድ ያልሞተ አለ ማለት ነው ሁለት አማለት የለም ሁለት አማለት እሺ ሁለቱም ነው የሞቱት አንድ ላይ ወይስ አንዱ ብቻ ነው የሞተው ኢየሱስ ክርስቶስ ስለ ሀጢአታችን ስለ በደላችን አዎ ገባኝ እሱንም ተስማማን እኮ ስለዚህ ኢየሱስ ከሞተ አምላክ ከሆነ ያልሞተ አምላክ አለ። አንድ ሞተ፣ አንድ ያልሞተ አምላክ አለ ያለ። ሁለቱም ነው የሞቱት? አልሞተም። ኢየሱስ ነው የሞተ ወይ ያልሞተ ሳላታል። ያልሞተ አምላክ ስላለ አብም እግዚአብሔር ነው፣ ወልድም እግዚአብሔር ነው እኮ። ግን አንደኛው እግዚአብሔር ሞተ አንደኛው እግዚአብሔር ደግሞ አልሞተማ። አይደለም ስለ ኃጢአታችን ስርየት አንደኛ ልጁን ላከልን ይላል መጽሐፍ ሲናገር እኮ የገባኝ ያ አንደኛ ልጁ፣ አንደኛው ሞቷል፣ ግን አንደኛው ግን አልሞተም። አልሞተም ሲጀመር ኢየሱስም ሞትን ድል አድርጎ ተነስቷል። መጽሐፍ ቅዱስ ሲናገር ደም ሳይፈልስ ስርየት የለም ይላል። እግዚአብሔር ቃል ሲናገር እና አዳም ለሰራው ኃጢአት በአዳም ለወደቀው ሰው ሥርየት ያስፈልግ ነበረ። ስለዚህ አንድ የሞተ አምላክ አለ ማለት ነው። አንደኛው ለኃጢአት ሞተ። አንደኛው ስለ ኃጢአታችን ደም መፍሰስ ነበረበት። ደም ፈሰሰ። ሞት እንድላድርጎ ደግሞ ተነሳ። ቆይ አንዴ፣ ችግር የለውም። አንደኛው ለኃጢአት ሲል መጥቶ ሞቷል አይደለ? እሱም ወልድ ይባላል። ያልሞተስ ለአንቺ ኃጢአት ያልሞተ ደግሞ አለ። እኔ ኮ ይበዛል ሲለኝ ራሱ ሲጀመር ማለት ነው መጠርጠር ነበር። ያምካ ለአንቺ ኃጢአት ሲል ያልሞተ አምላክ አለ አብ። ለአንቺ ኃጢአት ሲል ሞቷል ወልድ። ለኃጢአቴ ሲል ደሙ መፍሰስ ነበረበት ለኃጢአቴ፣ አብ ግን አልሞተልሽም። አዎ አንድ ናቸው። ስለ ስላሴ አሁን እኔ ልታደናግረኝ ከሆነ የመጣኸው፣ እኔ ምናልባት የምናገር ብቃቱ ምኑ ምኑ ላይኖረኝ ይችላል። እዚህ ስናገር በደንብ ጎበዝ ሊሆን ይችላለሁ። ግን አብ አልሞተም፣ በክብር አለ። ወልድ ደግሞ አንድያ ልጁን ስለ ኃጢአታችን ስረየት ልኮለን ገባኝ። ስለዚህ አንድ የሞተ አምላክ አለ፣ አንድ አልሞተ አምላክ አለ ነው በተባችሉ አይደለም አምላክ አልሞተም። የሞተው ሰው ነው። አዎ፣ በስጋ ሲመላለስ ስለነበር አዎ፣ መለኮት አልነበረም። ኢየሱስ በምድር ላይ ሲመላለስ መለኮት አልነበረም፣ ሰው ነበር። ስጋን ምክንያቱም እኛን መስለው መምጣት ነበር። አምላክ አምላክ ለአንች ይችላል አልሞተም ማለት ነው። በአጭሩ የሞተው ሰው እንጂ አምላክ ነው፣ ግን ስጋን ለብሶ ወደዚህ ምድር ለመምጣት ስጋን መልበስ አለበት። ስለዚህ የሞተው አብ ነው? አብ አንድ ልመ ይሳርለ አረ እ እንደዛ እ ነው ማርያም የወለደችው ወልድ ነው። ላቅልል አይደለ? እሺ አብን ማርያም ወልደዋለች? አልወለደች። ስለዚህ አንድ የተወለደ አምላክ አለ፣ አንድ ያልተወለደ አምላክ አለ። አይደለ? ኢየሱስ ስለበደላችን ስጋ ለብሶ መምጣት ነበረበት እኮ ያልተወለደ ተስማማን ተስማማን። ስለዚህ አሁን ያልተወለደ አምላክ አለ የተወለደ አምላክ አለ አይደለ? እና እንደዚህ ነው ያወላቸው። ይህንን አስተምሮ እና ኑና ታደጉ አክሊል ምናምን ታደጉ እኛ መንፈ እስቲኛ ፊት ነው ምናምን እሺ ሙሴ ነው የሚለው ማን ነው ሰላም ብያለሁ ማን ነው ዛሬ ደግሞ የሌለ ቸልሰ ነው ቆይስ ነው ቤት በኩል ማን ያስገባ እኔ ምለው እኔ እኮ ቅድስትን የጠራሁት አንተ በየት በኩል መጣህ ቅድስት ስላሴ ነው የጠራሁት ቅድስት ስላሴ ነው ቅድስት ስላሴ ትነገራለች እንጂ ማነው ትደነቃለች እንጂ አትነገርም፣ ይባላል። እንዴት ነው የዚህም? እውቀቱም የለኝም አባቴ። ኧረ እውቀቱም የለኝም። ኢየሱስ ወንድ ልጅ ነው አለ። እውቀቱም የለኝም። ቆይ ኢየሱስ ወንድ ልጅ አለ። ወንድ ልጅ ነዋ ኢየሱስ። እነሆም ትጸንሻለሽ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አይደለ እውቀቱ በእውቀቱ ቀቱ እውቀቱ ማነው? በእውቀቱ እውቀቱ የለኝም እንዳታሳስተኝ። እውቀቱ የለኝም እኮ ኢየሱስ ወንድ ልጅ ነው። በስምንተኛው ቀን አልተገረዘ እ የትኛው ጌታ